ላም በሆዷ ውስጥ የተፈጠረውን ጽንስ ይዛ እንግዲህ ያበጣ ይፈንዳ ብላ ላቶ ደረጀና ዳጣን ከጎኗ በማቆም ተናግራለች። እንዲሁም ከዚህ በኋላ ራሴን አሸማቀቄ መኖር አልችልም። ከዚህ በፊት ያረገዝኩትን ልጄን ጎዳና እንድጥል አስገድድህኛል፣ ያም ዘላለም ሲጸጽተኝ ይኖራል። ያሁኑን ግን ብትፈልግ ታምናለህ ባትፈልግ ደግሞ ያስወርደዋለሁ፣ አስወጠዋለሁ፣ አስወግደዋለሁ እንጂ ሌላ ነገር የለም ስትለው አቶ ደረጀ ደግሞ ይህንን ነገር ለመጀመሪያ ጊዜም ያውቅ ነበር። ምክንያቱም ሰላም ከዚህ ቤት የምትወጣበት መንገድ ወይዘሮ ማርታን እያመቻቸ ባለፈው ፓርቲ አይተን ነበር። እሷ ግን አልወጣም እዚህ ቤት በፍጹም እዚሁ ነው መኖር ያለብኝ፣ እያለ ስትል ህይወቷን ኮ መኖር አለባት፣ ሌላ ህይወት መቀጠል አለባት። ለዚህ ብላ እስከ መቼ ነው ከኛ ጋ ምትኖር? እያለ እንግዲህ ቦታዎችን ቢያስመቻችም እሷ ግን በፍጹም ከዛ ቤት እንደማትወጣ ለወይዘሮ ማርታ ተናግራ ነበር። ዳጣ በጣም ነበር የደነገጠችው። እንዴት ነው ከዚህ በፊት የወለድኩትን ልጅን በጎዳና ጣልክብኝ የምትለው? እንዴት ሊሆን ይችላል? እኔም እኮ እንደዚህ ጣፈንታ የደረሰኝ ልጅ ነበርኩኝ። ይህ ነገር ወዴት እያመራ ነው? እኔ እኮ እስካሁን እናቴን በእውነት ያላወቅኩ ሰው ነኝ። አቶ ደረጀ ደግሞ አባትን አባትነቱን ከተቀበለኝ በኋላ አሁን ግን የእናትነቱን ሊነግረኝ ያል ፈለገው አንድ የተደበቀ ሚስጥር አለ ማለት ነው በማለት ራሷን በመደንገጥ ትክ ብላ መመልከት ትጀምራለች። በእርግጥ ወይዘሮ ማርታ አቢጌል ሂዳ ስትነግራቸው አፏን ይዘው ቢቸረች ሟትም ከዛ በኋላ ግን ና ጌታዬ፣ ፈጣሬ ሆይ ባሌ ባሌና ትዳሪ ጉድ እንዳታሰመኝ እያሉ ክፉ ክፉውን እየተመኙ ሰላምን ግዴታ ወደፊታቸው መጥራት እንዳለባቸው አሳምነው ሰላምን ሲጠሯት፣ ሰላምም እየተሸማቀቀችን ቢሆን ወደ እሳቸው ጠጋ በማለት ቁጭ ስትል በባክሽ ነፍሰ ጡርነሽ እንዴ? ንገሪኝ እያሉ ራሳቸውን መቆጣጠር እስከሚያቅታቸው ድረስ ወይዘሮ ማርታ ሲጠይቋት አዎ ስትላቸው ቀጥታ ወደ ባላቸው ነበረ ትኩረታቸውን ነው የሳቡት። ሆኖም ግን እሷ የሰው መልካም ትዳር አላፈርስም ጥሩ ሕይወትና ወይዘሮ ማርታ ደግሞ ለእኔ ያላቸው መልካምነት የበለጠ ነውና ይህን ነግሬ ትዳራቸውን ማፍረስ አልችልም ስትል፣ በፍጹም የእናንተ አይደለም። እናንተ በሌላችሁ ጊዜ በስልክ የሚያወራው ሰው አለኝ ለእሱ ወጥቼለት ነው እንደዚህ ወንኩ። ትልትን ታበስራቸዋል። ወይዘሮ ማርታም ከግንባራቸው ላይ ወደ መሬት ተደፍተው ፈጣሪ ምስጋና ይግባህ አሉ። እሷ ግን ይቅርታዋን አበዛችው። ይቅርታ አድርጉልኝ ስትል ግን በፍጹም ወይዘሮ ማርታ ሊጠረጥሩ አልቻሉም። ሰላም ውድ ቻናሌ ተከታታዮች፣ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይ፣ ላይክ፣ ሼር እያረጋችሁ አበረታቱን ዳታ ቀጣይ ፓርቲ ዘንላችሁ መርተናል። እንግዲህ ወይዘሮ ማርታና አቶ ደረጀ ተፋጠዋል። እንዲሁም ደግሞ አብርጌድ ናትን በማውደድ እንግዲህ ወደ ራሷ ለማድረግ በምትጥርበት ጊዜ በዚህ ቤት ውስጥ የተፈጠረው ግን የሰላም ጽንስ እያስጨነቃት ይገኛል። ምክንያቱም በቤት ውስጥ ያሉ ወንዶች ሁለት ናቸው። አንድም ናታ ነው፣ አንድም አባቴ ደረጀ ነው። እች ልጅ ከዚህ ቤት በፍጹም ና ይህ ልጅ ለ ማን ይሆናል፣ የናቻል ነው ብላ እንዳታሳርፈኝ እንጂ በማለት ውስጧን እያስጨነቀችም ተመልሳ ወደ ክላሱ ሂዳ ነበርና እያነበበ መጽሐፍ በተለምዶ በተቀመጠበት ሰዓት አንድ የምነግር ነገር አለኝ፣ አሰብበት ያልኩህን ጉዳይ እንዴት አደረግከው? እያለች ብትጠይቀውም እሱም መልሱን ሊሰጣት ባለመቻሉ ሀሳቡን ለመሳብ ስትል እዚህ ቤት እኮ አልሰማሁ ጉር ተፈጥሯል፣ ስትል ለናታን ትነግረዋለች። እሱ ምንድን ይሆን ብሎ ደንግጦ ሲያ፣ ሰላም ነፍሰ ጡር ናት ኮ ስትለው፣ በእርግጥ ከዚህ በፊት አማረብሽ፣ ወፈርሽ፣ ተስማማሽ፣ ተቀየርሽ እያላት ነበር። እንዲሁም ዳጣ ሰውነቷን በማየቷ ሰላም ሰላም ኮ በጣም ተቀያየረ ጡር ሆነ ግን ድካም ድካም ይሰማታል እያለችም ከዚህ በፊት እግሯን ውሃ አቅርባ እያጠበቻትም ነበረ። ይህ ሁሉ ግን ያስተሳሰራቸው ዳጣና ሰላም የእናትና ልጅ ፍቅር መሆኑን ሰላም ብታቅም፣ ዳጣ ግን ምንም ይህን ነገር አላሰበችውም ነበር። ከዛም እንግዲህ ዳጣ አባቷን እስከ መቼ ነው እናቴን ማትነግረኝ አሁን አንቺ በቅርብ ጊዜ አባቴ ብለሽ አባትነትሽን አውቀሽ ልትፈወሽ ልትንሽ ቀርቶሻል ሲል ይነግራታል። እሷም አረባ ካባዬ እኔም እኮ እናቴንም ማወቅ እፈልጋለሁ እንደው ነገ ነገ ትለኛን ላሳውቀኝ ያለችን ብትጨቀጭቀውም፣ እናቷ እዛው ቤት ውስጥ ስላለች መናገሩን አልፈለገውም ነበር። አሁን ግን የመጨረሻ ማስጠንቀቂያ እሱ ቢሰጣትም፣ ሰላምም ቆርጣ ተነስታለ። ሰላም ማስጠንቀቂያዋን ቀጥላበታለች። ጥሩ ትዳርህና ህይወትህ፣ ወይ ከወይዘሮ ማርታ የመሰለ ሰው ማንም አይገለን፣ የመልካም ነገር የሚያስቡልኝ ናቸው። ግን ትዳርህ እንዳይፈርስ ከፈለግ፣ አውጣና በስነ ስርአት አስቀምጠኝ። ልጅን ማንነቷን ነገራትና እናቷን ተወቅ እያለች ሰላም አጥብቃ አምርራ ተነስታለ። ወይዘሮ ማርታም አይዞሽ፣ አማረሽ ሰዎችን እንገዛልሻለን፣ የምጠርፍ በይ፣ ስራ እንዳሰሪ ካስፈለገም አጋዥ ያመጣልሻለሁኝ፣ ሰላምዬ አይዞሽ እያሉ ከወይዘሮ ታቶ ደረጀ አለመሆኑን ስተገነዘቡና በደስታ ፈንድቀው ለሷ ከጎኗ ለመሆን ጣሩ። አፕሊኬድ ግን አላረፈችም። ና እማዬ ዝምት ያለሽ ዳጣም፣ እንግዲህ ወይዘሮ ሰላም ድክምያላት ውሃ ቤል ለማቅዳት ይዛ ስትመጣ ካየቻት በኋላ፣ አሁንም በድጋሚ እንዲሁ ስታየት የምታሳዝናትን ሰላም እርፍ በይ አሞሻል መሰል ደካክሞሻል፣ ሂጅና ተኚ፣ እኔ ቤቱን አጸደዋለሁ ስትላት፣ እንደ ቤቱን ስታጸጂ ባለቤቶቹ ቢመጡ ምንድሉ ነው ስትላት፣ ችግር የለውም ሂጂ ተኚ ብላ ካስተኛቻት በኋላ ዋንና ጓደኛዋን ይዛ መጥታ የሆነ ስጦታ የምትፈልጉትን ነገር ላችሁ ይህን ቤት ጸድ ታደርጉት ስትል፣ ትጠይቃቸዋል የመጥረጊያውን የሚይዛት ከሶፋ ላይ ተንጠልጥላ አንድኛችሁ በመጥረጊያ አንድኛችሁ በመወዶል ተባበሩ ስትላቸው ውሃን ብድጋር ጋ እኔ የምፈልገውን ነገር ነው የምትገዥልኝ ስትላት ስትል ጓደኛዋም እንደዛው ስትል ኦኬ ብላ ዳጣ ተስማምታ፣ እንግዲህ ያን ቤት እንዲያጸዱ አድርጋ ሰላምን እንድታርፍ አድርጋ አስተኝታት ነበር። በኋላም ግን ለአባቷ ውሃ አይነ የምፈልገውን ነገር አልገዛችልኝም በማለት ስትናገር እንግዲህ እንዲህ አንቺ እኮ በእኔ ያሰብኩትን ነው የምናገር፣ የምትገዥልኝ ስላልሽኝ አንቺ ያሰብሽውን በውስጥሽ እስከምትነግልኝ እየጠበቅኩ እንጂ አልካድኩም በማለት ስትላት ግን እኔ በራሴ የገመጥኩትን ስጦታ ይዤልሽ መጥቻለሁ በማለት ስጦታውን አውጥታ ስሰጣት ግን ተደሰተች። ውሃ ውሃ እንግዲህ ቁጭ ብለው ዳጣ በተቀመጡበት ናታልና አብርጌት ደግሞ የፍቅር ጨዋታ ነገር እያጫወተ ለማስመሰል ስታይበት፣ ናታል ግን ከሷ እራቅ እያለ ምንም ይዘዋት ፎቶ ቢነሳ፣ ሆኖም ግን ወደ እሱ ጠጋ ብላ የመሳ ምልክት ልታሳየው ስትል ዘወር እያለ እንዳልተመቻት ስታይ ውሃ ደግሞ ፎቶ አንሱኝ ብላ ስለነበሩ ውሃ መካከላቸው ላይ እንድትገባ ዳጣ ያደረገችው ሲስተም የሚያስቅ ነበር። ዳጣ መካከላቸው ላይ ሂዳ በናትና በአብርጌድ መካከል ሁና ፎቶ ስትነሳ ግን ውሃ ንቀፍ አድርጎ እንዲሁም የሰጠቻትን ፖምፖሊኖ ከረሜላ ይዛ ወደ እሱ እንኳ ጠጋ ስትል እሱ ልክ እንደ እህት ዋሃን በማስጠጋት እቅፍ ሲያረጋ ስታይ የተናደደችው አብርጌድ እንግዲህ ዋሃን እንድትነሳ ካጠገቧ ብታስገድዳትና ትራስ የመታች ብቀጠቅጣት እሱ ግን ለውሃ ያለው ፍቅር የእህትነቱን ፍቅር ነበር ሲገልጽ የነበረው። አብርጌድ ግን በግዴታ ወደ እሱ ብታደርግም እሱ ግን በፍጹም ሊትመለስላት አልቻለም። ናታል በዚህ መካከል ፎቶግራፎችን እያነሳች ዳጣ እንግዲህ ይዛለች። ይህም ፎቶግራፍ ደግሞ ወደና አቶ ደረጀና ማርታ ሲደርስ ምን ያስከትላል የሚለውን በቀጣይ እናየዋለን። አሁን ስዳታ ይህንን የእናቷን ጉዳይ እንዴት በምን አይነት መንገድ ልትሰማውና ልታቀው ትችላለች? ሰላም እናቷ መሆኗን ካወቀችስ በምን አይነት መንገድ ትቀበላታለ? የሚለው የሁላችንንም ጉጉት ነው። አሁን አቶ ደረጀ የአጣብቂኝ ውስጥ ገብተዋል። ወይዘሮ ማርታ ለጊዜው እፎይ ቢሉም የእናንተ አይደለም ስላለቻቸው ሰላም። ሆኖም ግን አብርጌድ አሁንም አርፋ አልተኛችም። የዲኤንኤ ምርመራ በልጁ ላይ መደረግ አለበት እና ልጁ የማን ልጅ እንደሆነ መታወቅ አለበት የሚለውን አብርጌድ እያበራከተችው ትገኛለች። በዚህም ምክንያት ይህ መስማት ያልፈለጉት ወይዘሮ ማርታ አንቺ አብርጌድ ምን አገባሽ? አደ አሳደጊ አትባይ ምን አግብቶሽ ነው? አንቺ ዝም በያተያ ትውለደው እማዬ ልጁ እዚህ ቤት ውስጥ ሊወለድ ስትረታ ይወለዳል፣ እዚህ ቤት ውስጥ ያድጋል። አንቺ ምንም የሚያስመለክትች ነገር የለም። ምን አንቺ እኮ ለብዙ ዓመት አብራን የኖረች ናት፣ እያሉ እሳቸውም ይላሉ። ወይዘሮ ማርታም እንግዲህ ሰላም ሲጠይቋት፣ አብረን በበላንበት፣ አብረን በጠጣንበት፣ እዚህ ቤት ውስጥ በቧረቅንበት፣ በተጫወትንበት፣ መልካም ነገሮችን ባደረግንበት ይሁንብሽ፣ እውነታውን ንገሪኝ እያሉ ሲሏት ሲጠይቋት አይተን ነበር እስ ያን ጊዜም እሷ ይችን ነገር ለባላ ለማስከፋ ስፈልግ ብቻ ይቅርበሉኝ እያለች ነበረ እምበዋን ሰላም ስታወርዶ የነበረው ይቅርበሉኝ ይቅርበሉኝ የሚለው ሲበዛ እንኳ ይህ ነገር ከቤቴን የተከሰተው የሚለውን አላገናዘቡም እንግዲህ ይህን ነገር በስከ መጨረሻ አሁን አቶ ደረጀን አልጋ ላይ ተኝተው እያሉ ሲነግሩት ሰላም እኮ ነፍሰ ጡርናት ሲባሉ የደነገጡትን አስደነጋገጥና አልጋው ላይ ተፈንጥረው የተነሱበት ነገር ወደ ማን እጃቸውን የቀሰሩ ይመስላል። ወይም እንግዲህ በጣም የሚያሳዝንና የደረሰው ነገር አሳዛኝ አሳዛኝ ነገር መጨረሻው ምን ይሆን የሚለው የሁላችንም ጉጉት ነው። ዳጣ እንግዲህ ስለ ውሃ ብዙ እያሰበች ውሃ ከምትውላቸው ጓደኞቿና በቴሌግራም ግሩፕ ላይ የሚላክላት ነገር በማየት ከዚህም በፊት የተሰጣትን መድኃኒት እንዳትወስድ በመከላከሏ ውሃ በጣም ሞኝ ስለሆነች ለብዙ ነገር መጋለጥ የቀረበች መሆኗን በስልኳ ጓደኛዋ ስትነግራት ቼክ ካረገች በኋላ ለአቶ ደረጀ ተናግራባታለች። እንግዲህ ያንን ልጅ ፍልጥ ቁርጥ ነው የምናደርገው ሄደን እያለችም የዛተች ትገኛለች። በዛም መካከል እንዴት ይሄ ነገር ይደረጋል እያሉ አቶ ደረጀም ወደ ትምህርት ቤት ጎራ ብለው የልጁንና የሚላከውን በትምህርት ቤት የሚሰጠውን ጉዳይ ለማጥናት እቅድ ይዘው ነበር። ይህንን ሳይጨርሱት እንግዲህ የራሳቸው ትልቅ ዱብ ዕዳ ወረደባቸው። አሁን አቶ ደረጀ እጃቸውን ቀስስረው ወደ ሰላም ላይ ይህን ነገር አንድ ነገር እንድታደርግላቸው ቢጠይቋትም እሷ ግን ወይ ፍንክች እያለች ነው። ከዚህ በኋላ በቃኝ፣ ሕይወት ይንትዳሬን ይዤ መኖር አለብኝ እንጂ ያንተን ልጅ እየወለድኩኝ እየደበቅኩ መኖር ወይንም እያወጣሁ ጎዳና ላይ መላክ ይበቃኛል ብላ አምርራ ተነስታለች። አሁን በዚህ ጊዜ ሰላም እንዳለችው ውሳኔዋን ታካሂደዋለች? ልጁን ታስወጣለች? ወይንስ አጋፍጣ ሁሉን ነገር ተናግራ ለማርታ ይለይላታል? ወይስ አቶ ደረጀ አንድ መፍትሄ ፈጥረው ልጁን ወይ ራሳቸው አምነው ወደ ውጭ አውጥተው ዳጣ ልጇን እንደሆነችም አሳምነው አንድ ላይ የሚኖሩበትን መንገድ ያያሉ። ቀጣዩ እስከምንገናኝ፣ ጋይክሸር እያደረጋችሁ አበረታቱኝ። ተወዳጁና ተናፋቂ ው